ፍተኝ፣ በቃ ፍፍፍ በ ፍ የተገለጠ ቦታው እኮ ሲጀመር ባዶ የመስሪያ ቦታ ነው። ፍራሽም ገዝተው ወይ ዝም ብሎ አምጥተው ሆን እንደተባልኩ ለማበሻሸቅ የሚለው ነው እንጂ ይሄ ጭራሽም ይሆን ነው። ሲጀመር ዋሉ እንጂ ምሽቱን እንትን እዛ ቦታ መኝታ ቤት አይደለም፣ ዝም ብሎ በቃ ፍራሽ አስገብተው ምናምን ያው የሆነ ነገር ይኖረዋል። ድንገት ያው ለማበሻሻ ነገር ለማድረግ ብሎ ነው እንጂ አላደሩም። እንግዲህ ትናንትና የተለቀቀው ቪዲዮ ብዙዎቻችሁን ተቆጥታችኋል፣ አወዛግባችኋል። የአብርሃምን ስራ በጣም የወረደ ከሱ የማይጠበቅ ምናምን ስትሉ ነበርና እኔ ያው ውድ ቤተሰቦቼ ትክክለኛው ምንድን ነው? ከካሜራ ጀርባ የሆነው ነገር ምንድን ነው? የተፈጠረው ምንድን ነው? የተሰራው ነገር የሚለውን ነገር ደግሞ አጣርቻለሁ። ቦታው ድረስ ደው ያለው ያለውን ነገር የምትሰሙት ይሆናል። በትላንትናው ቪዲዮ በጣም ብዙዎቻችሁ ተገርማቸዋል። በጣም በጣም ማለት ነው እና እኔ ምንም ሰርፕራይዝ አልሆንኩም፣ አልገረመኝም ግን ብዙዎች አርጎታል ምናምን ከካሜራ ጀርባ ያለውን ነገር እኛ ደብቀውናል ምናምን ሲሉ በጣም ሲናገሩ ነበር። ግን እኔ አሁን ደግሞ የምነግራችሁ ነገር እስከዛሬም ከእናንተ ጎን ነው እኛ ቤተሰቦች እና ይሄ ነገር አሳስቧችሁ ምናምን ሰው ፐርሰናል ላይፉ ነው በቃ አለ አደለ የራሱ ላይፍ ነው። የፈለገውን ነገር ማድረግ ይችላል። ግን የማይችልበት ነገር ደግሞ እናንተ ላይ ደግሞ እንደ ቀልድ የመሰለው ደግሞ በጣም ብዙ አግባብ ያልሆኑ ጉዳዮች አሉ አግባብነት የሌላቸው አግባብ ያልሆኑ ጉዳዮች አሉ። ከዛ ውስጥ ዋናና አንደኛው ምንድን ነው? ይሄ ነገር እንዲለቀቅ ራሱ መፍቀዱ አንደኛ ነገር፣ እሷ መናቁ፣ ለእሷ ሪስፔክት አለመኖሩ፣ ረዲ ማዘኑ ብቻ ሲሆን እሱም ና የሚፈልገው ነገር እንዲሆኑ መሆኑን ነው በጣም ብዙዎች እየተናገሩ ያሉት እና እየተቆረጠም ሲለቀቅ ምናምን አየው እና ይሄ ነገር እሱ ፈቅዶ ያደረገው ነገር ነው ራንክ ስለመሆኑ ምናምን አይደለም። ግን እሷ ላይ ታርጌት ያደረገ እሷን ለመጉዳት እሷን ለማስቀየም ሆን ተብሎ የተደረገ ነገር ነው ብዬ ነው የማስበው እና እሷ የመጨረሻ አማራጯን ስለሄደች፣ ወደ ፍቺና የፍርድ ቤት ጉዳዩ ላይ የመጨረሻ አማራጭ ላይ ስለሄደች እሱ ያንን ነገር በቃ አሁን ወደ ቂም በቀል ወይም ደግሞ በቃ አለ አይደለ አሁን የራሴ ሕይወት አሁን ማን ምን አለብኝ ማን ምን አገባኝ ማንም ሰው እንተን አይለኝም አይነት ነገር ውስጥ አሁን ገብቷል ብዬ ነው የማስበው። ነኝ እንደዚህ አይነት ነገር ብሽሽቅ ውስጥ ገብቷል ብዬ ነው የማስበው። እና በጣም ብዙዎችን አስቆጥቷል ይህ ቪዲዮ። እና በሆነ ቻናል ላይ እዛ ቦታው ላይ የነበሩ ሰዎች አይተዋል እና ምን እንደተፈጠረ በደንብ አድርገው አብራርተው ነግረውኛልና ምን እንደተፈጠረ የተፈጠረውን ነገር እንስማ በጣም ብዙ ሆነው ነው የሄዱት እና የተፈጠረው ነገር እስቲ እንስማ። ሄሎ ሄሎ፣ ምንድነው እና እዛ ቦታ ነው ያደሩት እንዴ? እስኪ ቼክ አድርጉኝ። ምንድነው የተፈጠረው? ትናንትና እና አብርሃም የለቀቀው በጣም ብዙዎችን እንትን እያደረገ ነው። አይ በግሩፕ ላይ ሄዳቸው ማናውቃለን። በግሩፕ ላይ ሄዱት፣ ግን ትናንት የለቀቀው ላይ ማለበት እዛን የሚያድረው ወይስ አብረው አድረው ከካሜራ ጀርባ ከካሜራ ጀርባ ያለውን ነገር ሰው ማወቅ ይፈልጋልና ና ለዛን እንድታጣርልኝ ያልከውና ጓደኛ ያለኝ እዛ አካባቢ አይቷቸዋል ምናምን ስላልከኝ ያንን ነገር እንድታጣራልኝ ነበር እኔ ምንተን ያልኩ ግን እስኪ ምንድን ነው ሁሉም ነገር ንገሬ በግሩፕ እንደሄዱ ከታወቀ ያው ብቻ ብቻዎች ሆነ ሆነ ሆቴል ነው ያደሩ አረ እባክህ ሆቴል አለ እዛ አካባቢ ገጠር ውስጥ ነው የሚታየው ገጠር ውስጥ ነው ወይስ ከተማ ነው ወደ ዳር አካባቢ አለሁ ኦኬ ምን አልከኝ ምን አልከኝ ወደ ጉንችሬ አካባቢ ሆቴል አለ። ኦኬ ወደዛ፣ እዛ ነው ጉንችሬ የሚባል ቦታ ነው እንትን ያሉት አልጋ ያሉት ጉንችሬ አካባቢ አለ። ኦኬ። እና በተናጥል ነው ያደሩት፣ በተናጥል ። አሁን ምንድነው? ታዲያ ትናንትና የተለቀቀው ቪዲዮ ግን ብዙዎችን አወዛግባል። እና ምን ታስበው ነው? ምንድነው አሁን እንጂ የታሰበውን ባላቀም። በርግጥ እንደተባለው እዛ ቤት አላደሩ። ኦኬ። እና የለቀቀ ማለት እያስተባበልክለት ምናምን አይደለም አይደለ? ይህ እውነቱን ተመልካች እንዳያውቅ ብለህ በቃ አጣራ ስላልከኝ በሚለው ነው እንጂ። አይ ማለት እውነታውን ማወቅ ስላለብን ነው። አንተ ለዛ ነው አሁን፣ አንተ ልጁ ባለህ ነው ወይንስ በስነ ስርዓት አጣርተ ነው? ኧረ አጣርቼ ነው። ይሄ ልጅ ባለኝ እኮ እዛ ቦታ ምንድን ነው የሚሰሩት? የዛ ቦታ የበዓልን ያከበሩበት ቦታ ነው። እዛ አካባቢ በዓል ምናምን ያከበሩበት ቦታ ነው ለበዓል ፕሮግራም ምናምን ሲዝናኑ የነበረበት ቦታ ነው እንጂ ማደር እዛ ነው። ምን ትላለህ? ማለት አሁን እንደዚህ ሲ ተለቆ ስታይ ምን ተሰማህ? ምን አልክ አንተ ያው በእርግጥ ያው ምን አልክ? የሆነ ነገር እቅድ እንዳለ ያስታውቃል እንጂ ተመልካችል ያሉን ሀሳብ ለማስተሳት በቃ ይመስለኛል። ከእሷ ጋር ያለውን ውዝግብ የሆነ እንትን ይመስላል የሆነ ለመበሻሸቅም አይነት ነው ይመስላል። ትክክል ለማበሻሸቅ የሚሆን ነገር ነው እንጂ አዎ፣ አይ ብዙ ቤትም አላደሩ ብዙዎችም እይታ ያ እንደማይሆን እርግጠኛ ነኝ። አንደኛ ነገር እንዲተዘርግቶ ምናን አልተኙም። በግሩፕ ነው የሄዱት። እነ እንትናው ላይ ይታያሉ፣ እዛ ላይ እነ ብሩኬም ይታያሉ። አዎ ጽጌም አለች እና ቲክቶክ ቪዲዮዎችን ብዙ ተለቋል እና ትንሽ የሰውን ቴንሽን እና ደግሞ ኦዲየንሱም ምን ይሉኛል የሚለውን ኦዲየንሱም እንዲናገር ሆን ተብሎ ተፈልጎ ነው የሚመስለው። ኦዲየንሱም እንዲናገር ሆን ተብሎ ተፈልጎ ነው የሚመስለው። እና ምን፣ አሁን አንተ ምን ትላለህ? አሁን የት ነው ያሉት? አሁን አሉ ወጥተዋል፣ ጨርሰው ሄደዋል። እና እኮ ምንድን ነው ቦታው? እዛ ምን እያደረጉ ነበረ? ቦታው እኮ ሲጀመር ባዶ እኮ ይሄ የመስሪያ ቦታ ነው። ፍራሽም ገዝተው ወይ ዝም ብሎ አምስተው ሆን እንደተባልኩ ለማበሻሸቅ በሚለው ነው እንጂ ይሄ ጭራሽም ነው ሲጀመር፣ ዋሉ እንጂ ምሽቱን ሊያመሻ አይመስለኝም። ኦኬ እና ምንድን ነው እንትን እዛ ቦታ መኝታ ቤት አደለም። ዝም ብሎ በቃ ፍራሽ ያስገብተው ምናምን ያው ብለ የሆነ ነገር ይኖረዋል እንዳልኩ ድንገት ያው ለማበሻሸቅ ኦዲየንሱን ሊሆነ ነገር ለማድረግ ብለው ነው እንጂ ማደሩ ላ አላደሩም። ሲጀምር ቦታው ለስራ ነው ወይም ምቹ ለማደሩ ለሙቹ አይነት ቦታ ስለዚህ፣ ሆን ብሎ ለብሽሽቅ ነው ማለት ነው። እና ለብሽሽቅ ነው፣ እጅግ የማይጠበቅ ነገር ነው። በጣም በፍጹም እና ግን አሁን እናንተ ምን ትላለህ? እዚህ ላይ አሁን እዛ በኋላ አክብረው ነው የወጡት። ለአንድ ቀን የቆዩት ማለት ነው፣ ለአንድ ቀን የቆዩት በኋላ አክብረው በቃ ወጡ። ኦኬ። በጣም በጣም አመሰግናለሁ። ያለውን ነገር ለማጣራት ነው ያው። የብሽሽቅ ከሆነ ምንም ችግር የለውም። ግን ያ ነገር አሁን ኦዲንሱ ሌላ ወደ ሌላ ምልከታ ወደ ሌላ እንትን ስለወሰደው ነው ያንን ነገር ማጣራት ስላለብን ነው። እና እውነት ነው ውሸት ነው የሚለውን ነገር ለማጣራት ነው። እና ትንሽ አብርሽ እዚህ ጋር በቃ ነጥብ ጥሏል ማለት ነው። ነውር አይደረግም፣ የማድረግ አልነበረበትም በቃ እስኪ፣ ኤኒዌይስ፣ እስኪ ያለውን ነገር ትነግረኛለህ። ይሄ ቪዲዮ ከወጡ በኋላ ነው የተለቀቀው ማለት ነው። የሉም አሁን ከወጡ በኋላ አሁን የሉም ጨርሶ፣ ምናም ፕሮግራም ሄዷል በቃ። እኔም አሁን ይህን እንተን ያልኩት በቃ ወደ እሱ ማወቅ ስላለበት ነው። ያለውን ነገር እንግዲህ ስለነገር ከልብ ከልብ አመሰግናለሁ። ቴንኪዩ ችግር የለም። እሺ መልካም የመስቀል በዓል እና እንግዲህ ከመጀመሪያው የተፈጠረው ነገር የሰማችሁትን ነው። እዛ ቦታ የሄዱት ያደሩትም ምን ያሉትም የሚኖሩትም በጉሩፕ ነው። እዛ የሄዱትበት መንገድ ማለት ነው። እና የእናንተን ትኩረት ቴንሽን ለመሳብና ይመስለኛል ሩታ ላይ የተደረገ በቃ ላደለ እሷን ለማስቀየም። ግን በዚህ ሰዓት እንደዚህ ባታደርግና እንደዚህ አይነት ያንተን ሞራል የሚወርድ ነገር ባታደርግ በጣም በጣም በጣም አሪፍ ነበረ። ፍጹም የወረደ ነገር ነው ያደረገው። ይሄ ነገር ደግሞ ወደፊት ደግሞ ላለው ነገር በጣም የሚጸጽት ይሆናል ብዬ ነው የማስበው። በጣም የሚያስቀይም ነገር ነው ያደረከው። የእውነት ለዚህ ቪዲዮ ይቅርታ መጠየቅ አለብህ። በእርግጠኝነት መናገር የምፈልገው ይህን ነገር አንተ ሳታውቀው የሆነ ነገር አይደለም ማለት እያስመሰልክ ነው ለማለት አይደለም እና ደግሞ በተጨባጭ ያየነው ነገር ፍጹም ፍጹም ፍጹም ከይሄ ከሱ የማይጠበቅ ነገር ነበር ማለት ነው። እና አንድ የታዘብኩት ነገር እዚህ ግሩፕ ውስጥ እዚህ ግሩፕ ውስጥ ነጽጌ ምናምን ነበሩ። ስለዚህ በስነ ስርዓት እንዴት እነሱ እንኳን መንገር አቃታቸው እየተባለ በጣም ሲወቀሱ ነበር። ኤኒሃው ያለው ነገር ይህን ይመስላል። ዛሬ ደግሞ ምን ይፈጠራል የሚለው ነገር አብረን የምናይ ይሆናል። እንግዲህ የተፈጠረው ነገር የሰማችሁትን ነበረ። እንግዲህ አብርሃም በጣም ፍጹም ፍጹም ይቅርታ ሩታ መጠየቅ ያለብ በዚህ ብትፋቱ በተለያዩም እንኳን በዚህ ጉዳይ ይቅርታ መጠየቅ አለብ ብለን እናስባለን። የሰማችሁትን ነው የሚመስለው። እንግዲህ እዛ ቦታ ምንም ነገር የተፈጠረ ነገር እንደሌለ እርግጠኛ ነኝ፣ ግን ይሄ ቪዲዮ እስከሚለቀቅ ድረስ አንተ እንዴት ጋረን ትሰጣለ፣ ኃላፊነት ትወስዳለ። እና የተደረገው ነገር አንተ ይህን ነገር አግባብ ካልሆነ አለመልቀቅ ምትችል ነበር ወይም ደግሞ ካሁን ሰዎች ከጀርባ ያለውን ነገር እንዲጠረጥሩ እንዲገመግሙ ምንድን የተፈጠረው እስከሚሉ ድረስ ደርሷል። ስለዚህ ይሄ ነገር አንተ ማስበህበትና ኃላፊነት ልትወስድ ይገባል እና በጣም በጣም ብዙ ብዙ ሰዎች ተቆጥተዋል። በዚህ ጉዳይ ኦዲየንሶች በጣም ተቀይመዋል። ብዙ ቦታ መነጋገር ያረስ ሆኗል። ስለዚህ ትናንትና የለቀከው ነገር በጣም በጣም ብዙዎችን አስቀይሟል። ስለዚህ ለመስቀል ባህል እዛ እንደሄዳችሁ ግሩፕ እንደሆናቸው እየታወቀ ይሄ ቪዲዮ እንደዚህ ሲደረግ አግባብ እንደሌለው አቅተ ያለህበትን ሁኔታ ስለሚረብሽ ከመቅለስለስ ቤት ተከራይተህ እንደዚህ ምናምንትን ከማድረግ ማስመሰሉ ስ ከመግባት ያለህን ነገር ያለህን እውነት በግልጽ መናገር ነበረብህ። እዛ ድረስ እንኳ መሄድ አልነበረብህ። እሷ የሌለችበት ማለት ነው። አሁን ባለችበት ታይም ብትፋቱ ብትለያዩ እንኳን አንተ ታስፈልጋት ነበር። ስለዚህ ከዚህ በኋላ የሚወረወርብህ እንግዲህ መቻል ነው። ትናንትና ራስ ፈልግ ያደረግከው ነገር ስለሆነ መቻል ነው። ምንም ነገር እንዳልተፈጠረ እንግዲህ ከቦታው ያጣራልኝ ሊን ሰው አለ እሱም ሰምታችሁታል እንግዲህ የተናገረውን ነገር ስለዚህ ያለው ነገር ይህን ይመስላል ቤተሰቦች ባይ ሴቫርጎ እነሱ አንዲት መግቢያ